ስለማችሁ ነጭ አመነኝ፣ እባክህ ከዚህ በኋላ የሚያስተማምንን ገንዘብ ነው። የምን ገንዘብ? አንድ ሚሊዮን ብር ታዘጋጅልኛለሽ፣ ጊዜ የለኝም። እሱ ብር እኮ ለኔ የሚያስፈልገኛል። ጅል ነሽ። ለምን የፈለግከውን በል። እኔ ግን ጥሩ ሀሳብ ነው የነገርኩ። ስለ አንቺ ጥሩ ሀሳብ የሚመለከትኝ ይመስልሻል? ወይስ ማገት የቃቃ። ነገር ግን ምንም ነገር ከማድረግ ወደ ኋላ አልልም። እምራራልሽ እንዳይመስልሽ፣ ብትራኔ ደስ ይለኛል። ገንዘብ ካላዘጋጀሽ እንዳትደውይልኝ። መጨረሻው ደግሞ ከማንም በላይ አክብራት እንድትኖር ነበር የሚያደርገ ምን ሲያረጋይ የቱልን ጋር ካሌብ እንደዛ ዝቅ የምታደርጋትን እሷ እኮ ሥነ ምግባሯ ሁሉንም ነገር ይናገራል። አስበው በሥነ ምግባር ቢሆን ከእኔም ከአንተም የተሻለ ሰው ነበረች። እሷን ሴት እኮ ያሰቃያችኋት እናንት ናቸው። እኔ ማንም እንዲሰቃይ አላደረግኩም። ልትክደይ ነው። እኔ ያል ይመስላል። አዎ ሰሞኑ ትንሽ ከብቷት ስለነበር ካሌብ ትንሽ ያስቀይማታል እንደዛ ነገር አባይ መሄድ አዎ ወስኛለሁ አባዬ። አላስገድድሽም፣ ግን ቢያንስ ተዘጋጅተሽ ሻት። ምንም እኮ ዝግጅት አያስፈልገውም። ስድስት አመት የወጣ ሴት ታዲያ ወደ ቤት አስተመልስ ባደጇ ነው አባዬ። እነሱ እኮ እኔ ነው የሚፈልጉት። ያው የሚያስፈልግም ነገር ካለ መንገድ ላይ ገዛለሁ። ከዚህ በላይ አላስገድድሽም። የምትፈልጊውን ገንዘብ ግን አስገባልሻለሁ። ለሱ ስጋት አይልንዱሽ እሺ ካሌብ የማይሆን ስተሰራ ለአባቱ ስትል ስንት ፈተናና መስዋዕትነት እንዳልከፈለች ሁሉ ከዛ ቤት መሄድን እየፈለገች መቆየትን የፈለገችበት አንደኛው ምክንያት ያባየን ህይወት ለመታደግ ነበረ። ስን መከላከል ስለምትችል ከእንግዲህ በኋላ ሊሄድ ነኝ እናቴም ሆነ እህቶቼ እየደወሉ እንድመጣ ይግፋፉ ነው። ከምንም በላይ ደግሞ እዚህ ቤት በበታችነት ስሜት ካሌብ እየተመለከተ ስለሆነ በጭራሽ እዚህ ቤት መቆየት አልፈልግም። እንግዲህ እኔ ስድስት አመት ስኖር የወር እረፍት እንኳን እንደማልጠይቅ ታውቃለህ። ዛሬ ላይ ንፋስ ለመቀበል ወደ ውጭ ስወጣ ግን ካሌብን እያስደሰተው ስላልሆነ መሄድ እፈልጋለሁ በማለት ለአባባ ነግራቸዋለች። ካሌብም የምትሰሪው በገንዘብ ነው በማለት ቶተ ለአባዬ ስንት መስዋዕትነት እንዳልከፈለች ሁሉ ያንን ወደ ጎን በመተው ግን ቶተን በጣም አስቀይሟታል። ቶተም እንዴት ይህን ነገር ሳይረዳይ በሚል እጅግ በጣም ተበሳጭታ ወደ ኩሽናዋም ተመልሳ ከዚህ በኋላ በቃኝ፣ እንግዲህ አባዬ እኔ ሊሄድ ነኝ በማለትም ቆርጣ ተነስታለች። ታዲያ አባዬን በካሌብ በጣም ስለተናደደበት ሽንት ትሀት ወጣም እስከ ሚስት ድረስ እያለም አሁን ከካሌብ ጋራም ቢሆን ጥሩ ስሜት ላይ አይደሉም ኤቨም ዛሬ ላይ አርቆ ማሰብ ተስኖት ይኸው ለመቀያየም ችለዋል። እስከ መጨረሻ ትሁት ልብሶቿን ጠቅላ በሻንጣ ይዛ እንግዲህ አባዬቸው በማለት ተሰናብታቸዋለች። አባዬም እንግዲህ ምን ማድረግ ይችላል እንጂ በዚህ ሁኔታ ልሸኝሽ አልፈለኩም ነበረ፣ ትንሽ አትረጋጊም ብለዋታል። አይ በጭራሽ እንግዲህ በቅቶኛል በማለትም ቆርጣ ተነስታለች። በስከ መጨረሻም አባዬ ቻው ብለውም ሲስሟት ተመልክተናል። ትሁት ወደ አገሯ ትገባ ይሆን አብረን የምንከታተል ይሆናል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ክፍል 47 ምን አዲስ ነገር አለ ባለፈው ክፍል ዳኔ እንዲህ አባዬ አጥፍቻለሁኝና ይቅርታ እንድታደርግልኝ እባክህን እጠይቃለሁ እያለም ጉልበቱ ስር ተደፍቶ አባዬ ይቅርታ እንዲያደርግለት ሲማጽኖ ነበር። አባዬ የዳኒን ይቅርታ በከንቱ አላስቀሩትም። ስተህ ይቅርታ እስከጠየቅ ድረስ የትም አትሄድም በማለትም ልብሶቹን ጠቅሎ ሊወጣ የነበረው ዳኒ እንዴት ነው እስካሁን እየኖርክ ያለሁ ተከራይተህ፣ ወይስ በምን አይነት ሁኔታ ነው ህይወትን ልታስተናግዳት ያሰብከው በማለት ዳንኤልን ጠይቀውታል። ዳንኤልም ታዲያ እንግዲህ እንደሱ ነው ያሰብኩት እንደ እግዚአብሔር ፍቃድ በማለት ከዛ ቤት ከወጣ በኋላ ምንም እንኳን ህይወት ቀላል ባይሆንም ያቀደው እቅድ ይኸው ነበር። ና አባዬ ግን ይቅርታ አድርገውለት እንዲመለስም አድርገውታል። አባዬ ዳንኤልን ይቅርታ ስላደረጉለት ቲና ደግሞ ቀናት ይዟታል። ለምንድ ነው ለእኔ ይቅርታ ማታደርግልኝ? ያለችው ወደ ውጭ ሲወጣም ተከትለው እያሳደደችው ነበረ። ምን አድርገች ነው ደግሞ አንቺ ይቅርታ የማደርግልሽ? በመጀመሪያ ሰውህኝ፣ በማለት አባዬ ይነግሯታል። አባዬ ከልብ ተጸጽቻለው፣ እባክህን ይቅርታ አድርግልኝ። እሺ መጸጸትሽን በድርጊት አረጋግጭልኝ፣ አሁን ግን አትከታተኝ እያሉም ሲነግሯት ነበረ። ታዲያ አባዬ ወደ ቡና ቤት አምርተው ሳለም ይህ አጋች ይከታተላቸው ስለነበረ፣ ቀጥታ ከተቀመጡበት ነበር የመጣው በጣም ፋውል እንደተሰራበት እና ገንዘብ ስላልወሰደ አሁን ቲናን እንደማይለቃትም አባዬ ላይ ይዛቱ ነው። በእርግጥ ወደፊትም ቢሆን ሊያግተው እንደሚችል ይህ አጋችም በጣም እየተሳደበ እና ከመጠን በላይ እያንቋሸሸው ነበር። አባዬ የሚዋዛ አይደሉም እና ያለበት አገር ስለሆነ ተጠንቀቅ፣ ራስን ቢወዘብ ጥያ እንዳትወርድ እያሉም ስልካቸውን አውጥተው በፖሊስ ለማስያዝም ለመደወል ሲይዙቱበት፣ ይህኔ አጋቹን ብን ብሎ ከፊታቸው ይጠፋል። ትሁት ላይ ሲይዝትባትና ሲፎክርባት ስለነበረም ትሁትን በማግኘት ያንን ሰውዬ አስወጣሸ አይደለ ይላታል። አንተ ኮ ገድየዋለው ነበር ያልከኝ በፍጹም እንደዚህ አይነት ስህተት አልሰራውም እያለችም ራሷንን ለማዳን ብዙ ነገሮች እየተናገረች ነው። ጋችሁ ግን እመኝኝ ይህንን ላደረግሽ ሁሉ ገና ዋጋ ትገፊበታለሽ። እንደው እንደውም እኔ የምፈልገው ገንዘብ ስለሆነ አንድ ሚሊዮን ብር ታመጫለሽ ካልበለዛ ሲጥ አድርገን የምገድልሽ በማለት ከባድ አጣብቂኝ ውስጥ ገብታለች ቲና። ይህንን ገንዘብ ከየት አመጣዋለሁ ብላው ነበረ። ከየትም አምጮ አይመለከተኝም፣ ይህንን ገንዘብ ማምጣት ካልቻልሽ ወዮልሽ ብሏታል። በስከ መጨረሻም ሲጨንቃት አሁንም ዳንኤልን አማክረዋለች። ጋቹ አግኝቷት እንደነበር ና አባዬን ያስወጣሽ አንችነሽ አንድ ሚሊዮን ብር ታመጫለች ብሎ ሲያስጨንቅ የነበረ በጣም ፈርቻ አለው ጨንቆኛል እያለችም ለዳንኤል አማከረችው። ዳንኤልም እንዴት ይሰው ግን ቁጥር ያውቅም እንዴ? አንድ ሚሊዮን ብር ከየት ይመጣል? እንግዲህ ፈጣሪ እርዳሽ ዳላግዝሽ፣ በምን አቅሜ በማለትም ይነግራታል። ዳኒ እባክህን፣ እኔኮ ላንተ ስል ነው እዚህ ሁሉ ችግር ውስጥ የገባውት አገባን ብለን የምንተው ነገር አይደለም፣ እና የሆነ ነገር እንፍጠር በማለትም ዳኒን አማክረዋለች። ዳኒ ግን ለዚህ ለእሷ ጉዳይ ምንም አይነት የመፍትሄ ሀሳብ እንደሌለውም ገልጾላታል። ሌላኛው እንግዲህ ትሁት ወደ ውጭ አየር ሊቀበል በማለት በወጣችበት ሰዓት ከአንድ ወንድ ጋር ቁጭ ብላ ተመልክቷት ነበረ። ይህ ስሜቱ የቅናት ስሜት ተሰምቶታል ይመስለኛል። ትሁት ስትመጣ በሰላም አልነበረም ያናገራት። ያኔ ተቆጥቶና ተሳድቧት ባሽበትን ስራሽን ትዘነጋለሽ፣ እንዴት ስ ወደ ውጭ ትወጫለሽ? አርፈሽ ስራሽን ትሰሪ እንደሆነ ስሪ፣ ስትፈልጊ በደመወዝ እኮ ነው የምትሰሪው በማለት እስካሁን ምን ያህል አባዬን ካደጋ እንደጠበቀችለትና በቲና በኩል ያለውንም ነገር ካሌብ እንዲያስተካክል እንደ እህት አይደለም ከእህትም በላይ ብዙ ነገር ቀርባ እየረዳችው ትሁት ነበረች። ካሌብ ግን እነዚህ ነገሮችን አዙሮ ለማሰብ ምንም አይነት እድልም አልሰጣትም። ናም ትሁት ያንን ቤት ለቃ ልትወጣ ስለሆነ በበኩሏ በጣም ደስተኛ ነች። ታዲያ ይህንን ደስታዋንም ለካሌብ ስለገለጸችለት ነበረ። ካሌብ ሄዶ ወደ ኩሽና የትሁትን ወደ ክፍለ ሀገር መሄድ ሲጠይቃት የነበረው እርሷም ቀድማ አስበው እንደነበረና በተለይ ደግሞ አሁን ካሌብ እያመጣው ጸበይ ያንን ቤት እንዳስገደዳትም እየገለጸችለት ነበረ። ቲና አጋችም አሁንም ቲናን እየተከታተላትና ና ያንን ገንዘብ ማስገባት እስካልቻለች ድረስ ህይወቷ አደጋ ውስጥ እንደሚገባ አስቶባታል። ገንዘብ ስታገኝ ብቻ አደጉ ይልኝ ካለበለዛ ደግሞ የማደርገውን አደርጋለሁ እያለም ጉርቧን ማንቆ በጣም ሲያጨናንቃትና ሲያስፈራራት ነበር። ባገኝ ብሰጥ ደስ ባላይ ነበር፣ ነገር ግን ምንም አይነት ገንዘብ የለኝም። ቁንስ ሌላ አማራጭ ብነግርህስ በማለት ካሌብን ማገትና አባቱ ካሌ ቢታገትበት አስችለውም ና ገንዘብ ታገኛለህ። ይህ የጠየቅ ከሆን በቀላሉ ማሳካት ትችላለህ። ሌላኛዋ ደግሞ ትሁትን ብታገታትም እንዲሁ ገንዘብ ማግኘት ትችላለህ፣ እንጂ እኔ ከየትም አላመጣም እያለችው ነው። እስከ መጨረሻም እንግዲህ ይህንን ገንዘብ ቲና መስጠት የማትችል ከሆነ መጨረሻው ምን እንደሚሆን ታያለች። ስልክ ላይ አንድ ነገር እንዳትደውይ እያለም አሁን ላይ በህይወቷ አንዳች ነገር እንደሚያደርስም ዝቶባት በስከ መጨረሻም ተለይቷት ሄዷል። ትሁት ካሌብ ስላስቀየማት ወደ ክፍለ ሀገር ልትሄድ እንደሆነ ዳኒ ስለሰማ እባክሽን ትሁት፣ አንቺ መሄድ የለብሽም ለአባዬ የከፈልሽውን መስዋዕትነት ምችን ቢሆን የሚረሳ አይደለም። ካሌብ አንዳንዴ ስሜታዊ ሆኖ የሚናገረው ነገር ሊያስቀየምሽ ይችላል፣ ነገር ግን ለሱ ቦታ መስጠት የለብሽም እያለም ብዙ ነገር እየተናገረ እየማለዳት ነበረ። ህሊናሽን የሚያቆስሽ ስራ እንኳን አልሰራሽም። በጣም የምትገርሚና አስተዋይ ሴት ነሽ በማለትም ነግሯታል። ትሁትም ከካሌብ ይልቅ ዳንኤል አርቆ ሀሳቢነቱን ሳትረዳው አልቀረችም። ለማንኛውም ዳኒ ለነገርከኝ ነገር ከልብ አመሰግናለሁ ብለዋለች። ለትሁት ብቻ አይደለም ለካሌብም ትሁት ያደረገች ነገር በጣም ትልቅ ነገር ነው። እኔ አውቃለሁ፣ በድያሃለሁ። ምሮዬ ግን መልካም የተደረገለትን ሁሉ የሚዘነጋ አይደለም። ትሁት እንዲሁ የምትተው ልጅ አይደለችም። በጣም አስተዋይና መልካም ሴት ናት። እናም ለምን ታስከፋታለህ? ለምንስ ታስቀይማታለህ? እያለም ነገረው። ካሌቭ አይመለከትም፣ ዞሮ ዞሮ ስራዋን መስራት አለባት እያለም እየተናደደ ነበረ። ቢሆንም ካሌቭ ጥሩ ነገር አልሰራህም፣ ለማንኛውም የትሁት መሄድ ይጎዳሃል እያለም እየነገረው ነበር እስከ መጨረሻም። አሁንም ዳንኤል በረንዳ ላይ ሆኖ ትሁትን ወደ ሀገሯ እንዳትሄድ እባክሽን እያለም እየለመናት ነበረ። እንዲህ ከዳንኤል ጋር አውርታ ስትጨርስ ግን ወደ ክፍል በመግባት ልብሶቿን አስተካክላ ሻንጣ ውስጥ እያስገባች ትሁት ልትሄድ እንደሆነ ስለተጠራጠረ ለምንድን ነው ትሁት ልብሶችን እያስተካከል ሻለሽ የት ለመሄድ ነው እያለም ጠይቋታል። ትሁትም አይ ዝም ብዬ እንዲሁ ላስተካክላቸው ብዬ እንጂ የትም አልሄድም አለችው። እኔ ግን እንደዛ አይመስለኝም፣ እስኪ በይ ብሏትም ሷት ወደ ውጭ ሊወጣ ሲል ግን በር ላይ ከአባዬ ጋር ተገጣጥመዋል። አባዬ ትሁት ልትሄድ ነው መሰለኝ ልብሶቿን እያስተካከለች፣ እስኪ እሺ ካለችኝ ጠይቃት አለው። እያለም አባዬ ወደ ሳሎን ይሄዳል። ትሁትም በስክም ጭርሻ ልብሶቿን ይዛ እንግዲህ አባዬ ቻው መሄጀ ደርሷል። ለማንኛውም ትናፍቀኛለህ በማለት እንዳባት ተሰናብታቸው ልትወጣ እየተዘጋጀችው ትሁት አባዬን በቃ ልትሄጅ ነው ማለት ነው? እባክሽን፣ ተረጋጊ አንቺን በዚህ መልኩ መሸኘት አልፈልግም እያሉም ለምኗታል አባዬ ከእንግዲህ ሲብቃኝ በማለት ወርጣ እንደተነሳችም ገልጻላቸዋለች። እስከ መጨረሻም የእነ ካሪቢ ቤት ቻው ብላም ተሰናብታ ልትሄድ ስትል አባዬ ንቅ አድርገው በልጅ እንግዲህ ይቅናሽ ብለውም ተሳስመው የመጨረሻ መለያም አድርገዋል። ትሁት እውነትም ወደ ክፍለ ሀገር ወደ ቤተሰቦቿ ትሄዳለች። አሁንም ልክ እንደ ዳኒ ማልደው እያስቀሯት ይሆን? ለማንኛውም በዛሬው ክፍል ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደስ መልካም ጊዜ ይሆንላችሁ እያልኩ ይህን ከእስር ለምትሰሙ ጫጫታ ጋጋታ ይቅርታ እየጠየቅኩ እዚሁ ተሰናበትኳችሁ። ለቻናሌ አዲስ ሲሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ